ፎሮፎር ለምትሰቃዩ ወይም ደግሞ በሌላኛው አጠራር በፈንገስ በጸጉር በፈንገስ ወይም በአማርኛው ደግሞ ፎሮፎር በሚባለው ለምትሰቃዩ ልጆች በጣም ጥሩ መፍትሔ ነው ይዤላችሁ የመጣሁት። ተጠቅሜው የጠቀመኝን ነገር ነው ሁል ጊዜ ለእናንተ የማቀርብላችሁ ማለት ነው። የጸጉር ፎሮፎር በጣም ጸጉራችንን የመነቃቀል የመበጣጠስ የጸጉር የጭንቅላታችን ቀዳዳ የጸጉር ማብቀያውን ቀዳዳ የመድፈን አቅም ስላለው ጸጉራችንን የመነቃቀል እና የመሰባበር እድሉ በጣም ከፍተኛ ነው። ብዙ ጊዜ ጸጉራችን ተመለጠ፣ ጭንቅላታችን ሄደ፣ ጸጉራችን ሄደ የምትሉ ልጆች አብዛኛው ልጆች አኪድ ፎርፎር ወይም ደግሞ ፈንገስ የሚባለው ነገር ይኖርባቸዋል። ይሄን ደግሞ የትም ሳትሄዱ በቤት ውስጥ ቢያንስ ቢያንስ በሳምንት አንዴት እየተጠቀማችሁ የምታገኙበትን ጥቅም፣ አንደኛ ፀጉራችሁ ይፋፋል፣ ጸጉራችሁ የማደግ እድሉ ከፍተኛ ነው። ሁለተኛ ደግሞ ፎሮፎር የማስወገድ እድሉ ከፍተኛ ነው ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውደ የተከበራችሁ የዚህ ዚህ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? አልሐምዱሊላሂ ረቢል ዓለሚን የሚል ደህና ነኝ። በጣም እንደጠፋ አውቃለሁ፣ ተጠፋፍተናል። ያው እንግዲህ አንዳንዴ ጠቃሚ ነገር ይዤ ለመምጣት ስል ነው እምጠፋው ታውቃላችሁ። ብዙ ጊዜ ከዚህ በፊት የውፍረት ቪዲዮ ሰርቼላችሁ በጣም ብዙ ልጆች ጠቅሟችሁ ጠቅሞናል እና በዚሁ ቀጥይ ምናምን ያላችሁ ያበረታታችሁን ልጆች ያላችሁ በጣም አድርግ አመሰግናለሁኝ። ዛሬ ደግሞ በጣም አሪፍ በሆነ ነው አሪፍ በሆነ ቪዲዮ ነው የመጣሁላችሁ ብዙ ጊዜ በፀጉር ፎሮፎር ለምትሰቃዩ ልጆች በጸጉር ወይም ደግሞ በጭንቅላት ፈንገስ ይባላል። በእንግሊዝኛው አጠራር ፈንገስ ብለው ነው የሚጠሩት ይመስለኛል። በኛ ነው ፎሮፎር የምንለው። ፎሮፎር ማለት ጸጉራችን በሚደርቅበት ጊዜ ወይም ደግሞ ውስጡ ጉዳት በደረሰበት ጊዜ እንደ ዱቄት አይነት ነገር እንደ ቁስል ቁስል የሚመስል አይነት ነገር ጭንቅላታችን ላይ የመብነን ነገር እንደ ዱቄት የመብነን ነገር አለው እና ይሄ ነገር ደግሞ አንደኛ ጸጉራችን እንዳያድግ እጢ ነው የሚሆንበት። ጸጉራችን እንዳያድግ የጸጉራችንን ቅል ይሄ ቀዳዳው ጸጉር የሚያወጣውን ቀዳዳ እየሸፈነ ጸጉራችን እንዲነቃቀል እንዳይበቀል፣ በየጊዜው እንዳይጨምር፣ በዛው አጥሮ እንዲቀር ከዛም አልፎ ደግሞ የመምለት እድሉ በጣም ከፍተኛ ነው። ይህንን ነገር ደግሞ ትግስት አድርጋችሁ ይሄን ቪዲዮ እስከ መጨረሻ በማዳመጥ ይዩት። ሰብስክራይብ፣ ሼር፣ ላይክ ያላረጋችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ ማለት ነው። ብዙ እህቶቻችን እንዲጠቀሙበት። ኦኬ፣ ወደ ዋናው ሀሳብ ሲሄድ ዛሬ እናንተ እንድትጠቀሙበት ተጠቅሜ በጣም የጠቀመኝን ነገር፣ ለውጥ ያየሁበትን ነገር አንደኛ ጸጉራችን የማደግ እድሉ ከፍተኛ ነው። ሁለተኛ ይህን ፎሮፎር ጥርግ አድርጎ የማንሳት እድሉ ከፍተኛ ነው። መቼ ካላችሁኝ በትዕግስት ተስፋ ሳትቆርጡ ከተጠቀማችሁት ይሄን ቪዲዮ እስከ መጨረሻ ማየት ከቻላችሁ እንደምትጠቀሙበት ተስፋ አደርጋለሁ ማለት ነው ሳታሳልፉ እዩት ሰብስክራይብ ላይክ ሸር እያደረጋችሁ ማለት ነው በመጀመሪያ ደረጃ አሁን በቤታችን ውስጥ የትም ሳንሄድ ያልኳችሁ ተልባ ተልባ በሁላችንም ቤት ይገኛል እንደው ባታገኙ እንኳን ጀመያ ወይም ደግሞ ሱፐርማርኬት ብትወጡ በየትኛውም ሱፐርማርኬት እንደ ማንኛውም ነገር ይሸጣል እና ርካሽ ነው ሁለተኛ ደግሞ ቅርንፉድ በአረብኛው ምስማር ይሉታል በአረብኛው አጠራር ምስማር ነው የሚሉት እኛ ቁሩንፉድ እንለዋለን። ለሻይ የምንጠቀመው የትኛውን ቤት ይኖራል። ለሩዝ ለብሪያኔ ምናምን እንጠቀመዋለን። አብዛኞቻችን ቤት አለ። ሸቃሎች ጋር አይጠፋም ቁሩንፉዱ ማለት ነው። ሌላኛው ደግሞ አቮካዶ ነው። ሰዎቻችሁ አቮካዶ አኪድ አብዛኛው ቤት ላይ አቮካዶ የማይጠቀም ሰው የለም፣ ይጠቀማሉ። ባይጠቀሙ እንኳን እናንተ አቮካዶ ከበቃላ ኦርደር አድርጋችሁ የበሰለ አቮካዶ ደረቅ እንዳይሆንባችሁ ስትፈጩት የበሰለ አቮካዶ አምጥታችሁ መጠቀም ትችላላችሁ። ሌላኛው ደግሞ እናንተ ያላችሁን ዘይት መጨመር ትችላላችሁ። ለምሳሌ ኦሊቪ ኦይል፣ የወይራ ዘይት፣ የሌላ የምግብ ዘይት የፈለጋችሁትን መጠቀም ትችላላችሁ። እኔ ግን አጋጣሚ ጀመያ ሱቅም ስለሚሄድ የኦኒየን ኦይል ወይም ደግሞ የቀይ ሽንኩርት ዘይት አደርግበታለሁኝ። ሌላኛው ደግሞ የቫቲጋ ኮኮናት ማለት ነው። ከኮኮናት ቫቲካ አንድ ላይ ሆኖ ከናና ጋር የተቀላቀለ ይሄን፣ በዚህ የተወሰነ በማንኪያ እጨምራለሁኝ። ሌላው ደግሞ ኦርጋን አልመንድ ነው፣ የለውዝ ዘይት ነው። በትን እነዚህን የምጠቀመው ሌላም ሌላም ላደርግ ካልኩ እችላለሁ። የፈለጋችሁትን የኦይል አይነት የዘይት አይነት መጠቀም ትችላላችሁ። ምንም አይነት ችግር የለውም። እንደነገርኳችሁ አሁን ቀጥታ የምንሄደው ይህንን ቁርንፉድ አንድ አንድ የሻይ ማንካ ማንኪያ ቁርንፉድና የሚበቃንን ያህል ውሃ አድርገን ለምሳሌ በተወሰነ ደረጃ የሚበቃንን ውሃ አድርገን ሁለት ትልልቁ ማንኪያ ሁለት የሾርባ ማንኪያ ደግሞ ተልባ እናደርግና አብረን እንቀቅለዋለን ማለት ነው። እንዴት ይው ቤተሰብ ተልባው በዚህ መልክ ሆኗል። ተልባው ተልባውና ቁሩንፉዱ እንደዚህ ጄል ሆኖልኛል። እንደምትመለከቱት ይው ጄል አድርጌዋለሁኝ። አያችሁት? ተልባና አንድ የሾርባ አንድ የሻይ ማንኪያ ቁሩንፉዱ ነው አብሬ አብስያቸዋለሁ ማለት ነው። ስለዚህ እኔ አሁን እሳቱን አጠፋው እና ጄሉን ነው የምጠቀመው ማለት ነው። ይኸው ቤተሰብ ተልባውን በዚህ መልኩ አጣራዋለሁ፣ ማጣሪያ ላይ አድርጌ። ምክንያቱም ከቀዘቀዘ አይጣራልኝም ተልባው፣ እንትን አይለልኝም ከቀዘቀዘ። ስለዚህ ሳይቀዘቀዝ እኔ የምፈልገው ጄሉን ብቻ ስለሆነ በዚህ መልኩ አጣራዋለሁ ማለት ነው። እንደምትመለከቱት ወያያችሁ ነው አይደለ? ከቀዘቀዘባችሁ ይደርቃል፣ የመጣራት እድል የለውም። ገብታችኋል? አያችሁት ጄሉን አይታችሁታል ይሄ ውዶቼ እንትኑን አቮካዶን በዚህ መልኩ አውጥቼ እዚህ አድርገዋለሁ አቮካዶን ቆራርጬ አሁን እንትን እጠቀማለሁ አሜን እንቁላል እኔ አስኳሉን ነው የምጠቀመው እንቁላል አደርግበታለሁ እንቁላል ልክ እንደ ማዮኔዝ ነው ለጸጉራችን የሚያገለግለው እንቁላል አደርጋለሁ ከዛ ያሳየዋችሁን ኦይሎችን እና ደግሞ የተልባውን ጄል አድርጌ ፈጭቼ ተመልሼ መጥቼ ፋይናሊውን አሳያችኋለሁ። እሺ ማሮቼ፣ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ፋይናሊው እዚህ ደርሷል። እንደምትመለከቱት ቅቤ ነው የመሰለው፣ ማሻ አላህ እንዴት እንደሚያምር ሁሉንም፣ ያሳያዋችሁን ኦሬዲ ቀላቅያለሁኝ። እንደምትመለከቱት አያችሁ፣ ቅቤን የመሰለው እዩ! እንዴት እንደሚያምር ውበቱ። ሲያዩት ያላማረ ሲበሉት ያቀራል እንደሚባለው፣ ሲያዩት የሚያምርም ነገር ደግሞ ሲበሉት ውበት አለው ጣዕም አለው እና በዚህ መልኩ ቅቤ ይመስላል። እና ቢያንስ በትንሹ ሰዓት ከሌላችሁ በትንሹ ለአንድ ሰዓት ማቆየት ትችላላችሁ። ሰዓት ከሌላችሁ ሰዓት ካላችሁ ግን ስራችሁን እየሰራችሁ ጥዋት በስራ ከመግባታችሁ በፊት ይሄን እነዚህን ታደርጉና ፀጉራችሁን ቅብት ታደርጉና ወደ ስራችሁ ትሄዳላችሁ። ከዛ በኋላ የሆነ ሰዓት ላይ የእረፍት ሰዓት ስትኖራችሁ ግብት ብላችሁ ቶሎ ቶሎ ትጥብ ትጥብ ብላችሁ ፀጉራችሁን በዛው በእርጥበቱ እያለ ድርቅ ታሮሚን ብጥር ብጥር ታረጉት እና ከዛ ትንሽዬ ቅባት ታደርጉበታላችሁ። ከዛ ሁለት ቦታ ስርት ታደረጉታላችሁ። ከዛ ውብ የሆነ ጸጉር ነው የሚወጣላችሁ። እንግዲህ እኔ ጸጉሬን አላሳይም አሁን እዚህ ጋር፣ ግን የሚያውቁኝ ሰዎች ካሉ ደግሞ ጸጉሬን ያውቁታል ማለት ነው። እና በጣም አሪፍ ነው፣ ተጠቀሙት። ቢያንስ ቢያንስ በሳምንት ሁለቴ የመጠቀም እድል ከሌላችሁ በሳምንት አንዴ ግን አታቁሙት ነው የምላችሁ። አደራ ለውጥ እስክታዩ ድረስ አታቁሙ፣ እስከምችሉት ድረስ ተቀቡ። በቃ ይሄን አርጉት። ጸጉራችሁን ከመታጠባችን በፊት ሲጀመር የሆነ ነገር ያስፈልገዋል፣ ለጸጉራችን ምግብ ያስፈልገዋል። ስለዚህ ይሄን ባሳየኋችሁ መንገድ ይሄንን አድርጉ። በቤት ውስጥ የሚገኙ ናቸው። ብዙ ቦታ አንሄድም። ቀላል ነገር ነው። እነዚህ ነገሮች ማድረግ እንችላለን። ማድረግ እችላለሁ ብላችሁ ካሰባችሁ ታደርጉታላችሁ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቤተሰብ ሆኑ ቤተሰብ ያሉ ናችሁ። የደውል ምልክቷን ተጫኑ። እኔ ቪዲዮ ስሰራ ወዲያውኑ እንዲደርስላችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ቤተሰብ ሆኑ ማለት ነው ስለምትከታተሉኝ ስለምትሰጡኝ ሰብስክራይብ ላይክ ሼር አመሰግናለሁ በጣም በጣም አድርጌ አመሰግናለሁ ለአስተያየታችሁ የምር የምር እኔ ቃላት የለኝም ለእናንተ ማለት ነው እንደዚህ እዚህ ደረጃ አድርሳችሁኛል አሳድጋችሁኛል በእኔም ጥረት በእናንተ ደግሞ እርዳታ አመሰግናለሁ መልካም ጊዜ ይሁንላችሁ ባይ ባይ ተጠቀሙት